ሰላም ሰላም ቤተሰብ እንዴናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መተናል። በዛሬው ቪዲዮአችን ስለ ሪሚዲያል ተማሪዎች ወሳኝ መረጃ እንሰጣችኋለን ማለት ነው። የሪሚዲያል ተማሪዎች እንግዲህ እንደሚታወቀው አስር እና አስራአንድ ዩኒቨርሲቲ የሚሆኑ ዩኒቨርሲቲዎች ለሪሚዲያል ተማሪዎቹ ለተማሪዎቹ ጥሪ አድርገው በዚህ ሳምንት አድርገዋሉ እና በዛ ጋር በተያያዘ ካደረጉ በኋላ ጥሪያቸውን እያራዘሙ ነው የሚገኙት። ብዙ ዩኒቨርሲቲዎች እንግዲህ እንደሚታወቀው እንግዲህ እስካሁን ድረስ ሶስት ዩኒቨርሲቲዎች ጥሪያቸውን አራዝመዋሉ ማለት ነው። እና እሱን እናወያያለን። በምን ምክንያት ደግሞ እንዳራዘሙ፣ በምን ምክንያት ሊያራዘሙ እንደቻሉ በፍንጫችን መሰረት እንነግራችኋለን ማለት ነው ባገኘነው ነው ፍንጭ እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉ እና ፈጣን መረጃ የምፈልጉ ከሆነ ይሄ የዩቲዩብ ቻናል ለናንተ አስፈላጊ ነው። በፍጥነት እንደተለቀቀው በዩቲዩብ ቻናላችን እና በቴሌግራም ቻናላችን ላይ አናውንስ እናደርግላችኋለን ማለት ነው እና ይሄን የዩቲዩብ ቻናል መቀላቀላችሁን አትርሱ። ደግሞ ተቀላቀላችሁ ኖቲፊኬሽን ባዋናብሯት እኛ ቪዲዮ እንደለቀቅ ነው ቶሎ እናንተ ጋር እንዲገባ ማለት ነው። እና የዩቲዩብ ቻናላችን የምፈልጉ ከሆነ የቴሌግራም ቻናላችን የምፈልጉ ከሆነ ከታች ከኮሜንት ስር ማግኘት ትችላላችሁ። ወደ አንደኛው ዩኒቨርሲቲ ስንገባ ወራቤ ዩኒቨርሲቲ ነው። ወራቤ ዩኒቨርሲቲ በ2018 ትምህርት ዘመን ከትምህርት ሚኒስቴር ወራቤ ዩኒቨርሲቲ በሪሚዲያል ፕሮግራም የተመደባችሁ ተማሪዎች ይላል በሊንኩ ፎቶ የምታስገቡበት ቀናት እስከ 10 03 2018 ድረስ የተራዘመ መሆኑን እናሳውቃለን ይላል። እንግዲህ ከዚህ በፊት አሳውቀው ነበር። አሁን እስከ ህዳር አስር ድረስ ማስገባት ትችላላችሁ ብሎ አራዝመዋሉ ማለት ነው። የእነዚህም የሆነበት ምክንያት ብዙ ተማሪዎች ስላልተመዘገቡ ነው ብለዋሉ ማለት ነው። ወደ ሁለተኛው ዩኒቨርሲቲ ስንገባ ቦረና ዩኒቨርሲቲ ነው። ቦረና ዩኒቨርሲቲ በድጋሚ ወጣት የተማሪ ጥሪ ማስታወቂያ ይላል። ለቦረና ዩኒቨርሲቲ ሪሚዲያል ተማሪዎች በሙሉ በ2018 ዓ ምት በቦረና ዩኒቨርሲቲ በሪሚዲያል ማሻሻያ ፕሮግራም የተመደባችሁ ተማሪዎች ዩኒቨርሲቲው ከህዳር 3 እና 4 2018 ዓ ም ያደረገ የምዝገባውን ጥሪ በማራዘም ለሁለት ተከታታይ ተጨማሪ የስራ ቀናት ማለትም ህዳር 8 እና ዘጠኝ ዓመተ ምህረት ማድረጉን ያሳውቃል፣ ይላል። በተጠቀሱት ቀናት ብቻ በዩኒቨርሲቲ ዋናው ሬጅስተር ጽህፈት ቤት በአካል በመገኘት እንድትመዘገቡ እናሳስባለን ይላል፣ የቦረና ዩኒቨርሲቲ ሬጅስተር ቢሮ። እና ሶስተኛው ዩኒቨርሲቲ ደግሞ ጂንካ ዩኒቨርሲቲ ነው። ጂንካ ዩኒቨርሲቲ የጂንካ ዩኒቨርሲቲ ትንሽ ይለያል። የሚያራዝምበትም ቀን አላሳወቀን ማለት ነው እስከ መቼ እንደሆነ እና ሙሉ እንትኑን ጂንካ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ለሪሚዲያል ፕሮግራም ለተመደባችሁ ተማሪዎች ዩኒቨርሲቲ ከጥቂት ቀናት በፊት ጥሪ ማድረጉ ይታወቃል ይላል። ይሁን እንጂ የመዝገባ ጥሪ ላልተወሰነ ጊዜ የተራዘመ መሆኑን ዩኒቨርሲቲ ገልጿል። በመሆኑም በቀጣይ በሌላ ማስታወቂያ ጥሪ እስከሚያደርግላችሁ ድረስ በትዕግስት እንድትጠብቁን ዩኒቨርሲቲው ጠይቋል ይላል። እንግዲህ ይሄ ዩኒቨርሲቲ መቼ እንደሆነ አልተናገረም በትዕግስት ጠብቁን ያለው እናም ደግሞ ምክንያቱ የሚሆነው በደቡብ ኢትዮጵያ አካባቢ አዲስ ወረርሽኝ ተነስቶ ነበረ አዲስ ወረርሽኝ ስለተነሳ ነው እንግዲህ ትንሽ ብዙ ብዙ ሰዎች እየተጠቁ ስለሆነ ተማሪዎች እንዳያንት እንዳይል እንዳይዛመት ትንሽ የጤና ሚኒስተር በከለከለው መንገድ ላይ ናቸው ተብሏል ትንሽ አዲስ ወረርሽኝ ስለገባ በዛ መሰረት ብዙ ተማሪዎች እንዳይጠቁ መጀመሪያ እዛው ያለውን መቆጣጠር ይኖርባቸዋል ማለት ነው። በዛ ምክንያት ነው ማለት ነው። የወራቤ ዩኒቨርሲቲ ደግሞ ያው ተማሪው ስላልተመዘገበላቸው ነው እና ይህንን ይመስላል። እንደዚህ አይነት ፈጣን መረጃዎች የምፈልጉ ከሆነ የኛን የዩቲዩብ ቻናል መቀላቀላችሁን አትርሱ እና ላይክ ላይክ እያደረጋችሁ ይህ ቪዲዮ ለብዙ ተማሪዎች ጋር እንዲዳረስ አድርጉልኝ። ደግሞ ከዚህ በፊት የሰራውት ቪዲዮ አለ። ሾርት ኖቶች የምፈልጉ ከሆነ እሱን ገብታችሁ ላይክና ሰብስክራይብ አድርጉ። ትክክለኛው የ2017 ሞጁል የምፈልጉ ከሆነም ላይክ እያደረጋችሁ ኮሜንት ሴክሽን ጻፉልኝ። ሞጁል ሞጁል እያላችሁ ጻፉልኝ። በቀጣይ ቪዲዮ ስሰራ እለቅላችኋለሁ ማለት ነው። የ2017 የወራቤ ዩኒቨርሲቲ የሌሎችም የዩኒቨርሲቲዎች የራሱ ሞጁል አላቸው። እሱን የመለቅላችሁ ይሆናል እና ከታች ሴክሽን ኮሜንት ላይ ጻፉልኝ። ይመቻችሁ።